ሰዎች ከመለያየት አይወገዱም። ት የተለያዩ አቋም ነው ያላቸው፣ ግን ይህ ልዩነታቸው ደግሞ ለመሞላላት ነው። የሰው ልጆች ፈሳድ እንደሚያበዙ ጦር ፈሳድ ከማብዛታቸውም ጋራ ከመገዳደላቸውም ጋራ በብሄር በሌሎች ነገራቶች ተከፋፍለው ከመጣላታቸውም ጋራ ጋራ ቁርአንን እኔ የምመለከተው ልክ ሰሐራ በረሃ ላይ ያለ ሰው

አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቻችን በባለፈው ክፍል የጀመርነውን ጭውውት ዛሬ ኢንሻአላህ ምን ቀጥል ይሆናል ከወንድማችን ከውስጣታችን አብዱራህማን ጋር በባለፈው ክፍል የተወሰኑ ሀሳቦችን ስናነሳሳ ቆይተን ሰዓት ማቋረጡ ይታወሳል። እንሻ አላህ ባለፈው ቁርአን ለሰው ልጅ የወረደበትን አላማዎች እያነሳን ነበር። ረመተ ሊልዓለሚን ና ሊየቁመ ናሱ ቢልቂስጥ የሚሉትን አንቀጾች ለማየት ሞክረናል። ከዛ በተጨማሪ ይህ ቁርአን አንቀጽ ማ ላይ ነው የሚሰራው ር አሁን ላይ ለምንድን ነው እየሰራ አይደለም ሲባል፣ አሁን ላይ ለምንድን ነው እየሰራ ያልሆነው ሆኖ ብለን ስንጠይቅ የወረደው የቁርአን አንቀጾች እየተሰራባቸው አለመሆኑ ሁሉንም የቁርአን አንቀጾች ባማከለ መልኩ ነሰቁን በጠበቀ መልኩ ቁርአንን እንደ ሙሉ ፍሬም ባለመረዳታችን ምክንያትና አላህ ለሰው ልጅ የሰጠንን ባህሪያቶች የሰው ልጅ እንደዚህ ናቸው ብሎ ያለንን ነገራቶች ተዘናክተን እንደሌሉ በመቁጠራችን ምክንያት እንደሆነ በተወሰነ መልኩ ለማነሳሳት ሞክረናል። ከዛም መካከል አላህ ለሰው ልጆች አራት ባህሪዎች ጠቅሰናል እያልን ነበር። ይብ ብስሚላህ ባለፈው እንግዲህ ሁለቱን አንስተን ነበር። ሰዎች ከመለያየት አይወገዱ ማለት የተለያየ አቋም ነው ያላቸው፣ ግን ይህ ልዩነታቸው ደግሞም ለመሞላላት ነው እንጂ ለመበላላት አይደለም። የቁርአን በጣም መሰረታዊ እሴቶች መካከል ነው። ሊየተኪዘ ባዕኩም ባዕን ሱክርያ ነው የሚለው ከፈሎ ከፈሎውን አንዱ አገልጋይ አንዱ ተገልጋይ አድርጎ እንዲይዘው ነው። አንዱ አንዱን ክፍተት እንዲሞላ ነው። ሌላኛው ደግሞ አብዛኞቹ አካላት አያምኑ በቃ አያምኑ። ዋቂዒ የሆነ ተጨባጫዊ ነገር ነው። ዓለም ላይ ስምንት ቢሊዮን ህዝብ አለ። ሁለት ሚሊዮኑ ነው ሙስሊም፣ ሌላው ዓላማዊ ነው። ምንም ወዲህ ወዲያ ማለት የሚመቸ ነገር አይደለም። ሌላኛው መላኢኮች ለሰው ልጅ ሰው ልጅ ሊፈጠር ሲል ሁለት ቅሬታዎችን አቅርበው ነበር። አይዶኖ ቅሬታ ማለት እንችላለን አንችልም፣ ንችልም በዑለሞች ዘንድ ኺላፍ ያለበት ቢሆነ ግን ጥያቄ አቅርቦ ነበር አላህ ሱብሐነሁ ወተዓላ አተጃሉ ፊሃ መን ዩፍሲዱ ፊ ወየስፊኩ ዲማ። ሁለት ባህሪዎች ናቸው፣ ምድር ላይ ጥፋትን ማስፋፋት፣ ደም ማፍሰስ። ያው ደም ማፍሰስ ጥፋትን ማስፋፋት አንደኛው መገለጫ ነው፣ ግን በተለየ መልኩ የተቀመጠው በብዛት ሰዎች የሚያደርጉት ነገር ስለሆነ ነው። ኻሱን በዐድ ዓም የመጣ ነው። ከጥቅልል ነገር በኋላ ስፔስፊክ የሆነ የተለየ ነገር እዛው የሚገባ ነገር ሲመጣ የተለየ ቦታ እንደተሰጠው ነው። በብዛት ያለ ነገር መሆኑን ለመጠቆም ነው። ሰዎች እነዚህ አራት ባህሪዎች እንደማፍሰስ፣ ጥፋትን ማስፋፋት፣ መለያየትና አላማኝ ከመሆናቸው ጋራ ግን ምድር ላይ ፍትህ እንዲያሰፍኑ፣ በዝነት እንዲኖሩ፣ ምድርን የተሻለች ቦታ እንዲያደርጉ ስተዕመረኩም ፊ አደለ የሚለው ምድርን የተሻለች ቦታ አድርገው ሊያለሟትና የተሻለች ቦታ ሊያደርጓት ተዛት ተሰጥቷቸዋል። በቃ ተሰጥቷቸዋል ከመለያየቱ ጋራ። ስለዚህ እነዚህ ነገሮች መቀበል የመጀመሪያ በጣም ቤዚክ ነገር ነው። በጣም መሰረታዊ ነገር ነው። ቁርአንን ለመረዳት ቁርአን ለመረዳት ለማደግ፣ ለመበልጸግ፣ ለማደግ፣ ለመበልጸግ ምናምን ስንል ማድየን ብቻ አይደለም ማለት ይሄ ቁሳዊ የሆነውን አይደለም፣ አለም አይደለም እንድንመለከት ይፈልገው ፊክርየን፣ በአስተሳሰብም ለማደግ እና ለመብሰል እነዚህ አራት ነገሮች ፍትህና እዝነት ይስፈንባቸው የተባለው አካላት መገለጫዎች ናቸው። ማለት የሰው ልጆች ፈሳድ እንደሚያበዙ ጦር ፈሳድ ከማብዛታቸውም ጋራ ከመገዳደላቸውም ጋራ በብሄር በሌሎች ነገራቶች ተከፋፍለው ከመጣላታቸውም ጋራ ጋራ ከመለያየታቸውም ጋራ አላማኝ ከመሆናቸውም ጋራ ጋር ቁርአን ፍትህና ዝነትን ለእነሱ እንድናሰፍን ያስገድደናል። እንድናሰፍን ነው የወረደውም። ዓለምን በትክክል እንድንመራ ነው የወረደው። በጣም አሪፍ ሀሳቦች ናቸው። አብሬዋ እስኪ መለስ ስላድርገህና አሁንም ዐብዱራህማን አሁን እዚህ የምናየው ዐብዱራህማን የምናውቀው ዐብዱራህማን ያቺ ገጠመኝ ባትኖር ባለፈው ክፍል ላይ ያነሳናት ጓደኛው ጋር የተከሰተው ክስተት ባይኖር ኖሮ አሁን የት እናገኘ ነበር? ዋላ ከቁራን ውጭ ህይወቴን አስቤ አላቅም። ከአስከፈ በቁራን የተቀኘ ነው አይዶ ነው ምልሆን እንደምችል አላውቀው። በልጅነትም ስለሆነ ወደ ቁራኑ የተቀላቀልኩት ግን የሆነ በቃ የሆነ የሆነ መሪ ምናምን ሆኜ የምታገኘኝ ይመስለኝ ነበር። ወደ ፖለቲካ ፖለቲ ገብ ይመስለኛል፣ ወይ የሆነ ነገር ላይ ስቴብል ሆኖ መቆየት ምናምን ብዙ አልወድም። በቃ ነገሮችን መለወጥ፣ ማሻሻል፣ ማስተካከል፣ በቃ የሆነ ነገር መጥቀም መጥቀምና ማበረከት ደስ ይለኛል እና እንደዚህ አይነት ኤሪያ ላይ የምገባ ይመስለኝ ነበር። ዋላሁ ዓለም ግን እናቴ እኔ የሚገርምህ ብዙ ጊዜ ሰምቻታለሁ፣ በቃ አንተን ለቁርአን ሰጥቻለሁ ትል ነበር ከደሮም ሳልገባም በፊት እና ይመስለኛል ብቻ ባናስቡም ይሻለ ያን መንነት አላውቀውም፣ ምትክል አላውቀውም። መርሐባ አብዱሬ። ቁርአንን እስኪ ግለጽ ግለጽልን፣ እስኪ ማለት በራስህ አገላለጽ እንዴት ተረዳኸው? ር ቁርአን ምንድን ነው ብለህ ነው የምትረዳው? በራስህ አገላለጽ እስኪ ንገረን፣ ምንድን ነው ቁርአን? ወላሂ ከባድ ጥያቄ ነው። ጥያቄ ቁርአንን እኔ የምመለከተው ልክ ሰሃራ በረሃ ላይ ያለ ሰው በረሃውን ለመሻገር ሲ ከፈለገ ኮምፓስ ያስፈልገዋል። አቅጣጫ የሚጠቁመው አቅጣጫ የሚያሳየው ኮምፓስ ያስፈልገዋል። ስለዚህ እኔ ቁርአንን ለህይወቴ እንደዛ ነው የማየው እንደ ሙስሊምም ለእኔ ብቻ ሳይሆን ለሌላውም ሰው ማለት ነው። እዛ በረሃ ላይ ይህ ኮምፓስ የሌለው ሰው በቃ መቶ በመቶ ይሞታል ወይ የሆነ የበረሃ እንስሳ ይበለዋል ወይ ጥማትና ረሃብ ገሎት እንዲሁ ሲንከራተት ዚ የሚገርምህ ደግሞ ለመኖር እየጣረ የሆነ ነገር ለማግኘት እየጣረ እዛው ግን ተበልቶ የፍናል ያልቃል። ማለት በቃ እንደ ኮምፓስ ነው ቁርአን ህይወትህ ላይ ከሌለህ ቁርአን ከሌለህ፣ ማለት መጽሐፉን አይደለም ቁርአን መገንዘብና መረዳት ወደ ህይወት ለማምጣትና ህይወት በሱም መነካት ካልቻለ አንድ ሰው ኮምፓስ የለውም። በቃ ዝብርቅርቅ ያለ ህይወት ነው የሚኖረው ሃ ልል ነራሁ ፊ ዋቄና ይህ ጉዳይ ደግሞ ተጨባጫችንን ማየት፣ ተጨባጭ ሰው ወቀሳ ይመስለዋል። ተጨባጭ አይዋሽም ማለት እኔ አሁን አሳምሪ ቃል ምናምን አሽሙንሙኝ ምናምን ሚያምር ነገር ላውራ ችላለሁ፣ ሪያሊቲ ግን አይዋሽም። በቃ ትጋጫለህ፣ ሂደት ትጋጫለህ። ምንም አይልህም ማለት እሱ አሳም አዓማ ነው ማይሰማ፣ አንተ ስታናግረው ማይሰማ፣ ማያዳምጥ፣ ማይመለከትም። ሂደት እላተመዋል አይዋሽም ሰብሶ መመልከት ደግሞ በቂ። ግን አሁን ያነሳው ሀሳብ ጋር ደግሞ ምን የተዛባ አመለካከት አለ መሰለ ቁርአን ጋር አይደለንም ቁርአን እንደ ኮምፓስ አልተጠቀምነውም ስንል ሰው ሙስሐፉን ይመስለዋል። ከዛ ከፍ ያለ ሰው ደግሞ ቁርአን ማክተም መቻሉን ይመስለዋል። ከዛ ከፍ ያለ ሰው ደግሞ ሙሐፈዝና ሙራጃ ማድረጉ ይመስለዋል። ቁርአን ግን ያሉት ሀቆች ወይም ደግሞ አልቲሜት ጎሉ ይህ ነው ማለት እንድንቀራው አጅር እንድናገኝበት ቁርአን አስለን ሲጀመር ራሱ ለምሳሌ በአንድ ሐሰና በአንድ ፊደል አስር አስር አጅሮች ወይም አስር ብር ብለን እናስበው ይሰጣል ተብሎ የተቀመጠለትም እንዲገባ ነው። አስር ብር አልተባለም፣ አስር ሐሰና ምንድን ነው ምንዳ ምንድነ አናቅም። አንዱ ራሱ ምንድነ አናቅም የተባለውን የሚመስለኝ፣ አስለን ማለት አንድ ሰው በጣም ደጋግሞ ደጋግሞ ደጋግሞ ባነበበው ቁጥር ብዙ ምንዳዎችን ያገኛል። ስለዚህ ደጋግሞ ባነበበው ቁጥር ለመረዳት ደግሞ ጥረት ያደርጋል። ማለት አንድ ሰው እንዴት ነው የማይገባውን ነገር ዝም ብሎ ደጋግሞ ያነባው ማለት ምንድን ነው የሚለው፣ እስኪ ምናም ብሎ ቆም እንዲል ይመስለኛል። አስለን በቀን አስር ምናምን ተብሎ የተቀመጠው ራሱ ስለዚህ ይሄ ንባቡ መሐፈዙ ምናምን ወሲላዎች ናቸው መዳረሻዎች ናቸው። ምን ለመሆን ቁርአንን ተደብር ለማድረግ ለማስተንተንና ለመገንዘብ ወደ ከዛ በኋላ በሱ ደግሞ ለመነካትና ለመለወጥ ማለት ነው።

ከሆነ ከም በጣም ትልቅ ቦታ ከምትሰጠው ሰው ቻይና ሀገር ካለ ሰው በቻይናኛ የሆነ መልእክት ደረሰህ እንበል ይህን መልእክት በጣም ስታነበው ከኔጋ ያለህ ኮኔክሽን ይጨምራል አንብበው ይህንን መጽሐፍ ብሎ ላከለህ እንበል እንዴት ነው ያንን ሰው ለዛ ሰው ትልቅ ቦታ ከሰጠው ለዛ ሰው በጣም የምታከብረው ሰው ከሆነ እንዴት ነው አንድም ወር ሁለትም ሶስትም ያንን ነገር ትርጉሙን ሳትረዳ የምትደጋግመው ማለት አለመማር ኦር ሁኔታ ሳይመቻችው ከሆነ እኳ አላህ ሱብሃነሁ ወተዓላ ከአቅማችን በላይ አላስገደደንም። ግን በረመዳን ወር ውስጥ አስር ጊዜ እያከተምን አንድ ጊዜ ራሱ በቁርአን በአማርኛ ትርጉሙ ምን እያለን ነው አላህ ሱብሃነሁ ወተዓላ? እንዴት ነው አላህ እያናገረን ያለው? ምን እያዘዘን ነው? ምን እየከለከለን ነው? የሚለውን ነገር ሳያውቁ መቅራት በተወሰነ መልኩ ትንሽ ደስ የማይል ነገር አለሁ አሁ እኔ ወላሂ አስተቅሪብ እኔ እንደው ተመልካቾቻችንም አደራ የሚለው ነገር ነው

ይመስላል። እነዚህ አላመሶች አሁን ነው ጊዜው ነው ብዬ ነው የማስበው። እንደ ይህን አደራ ነው ከዚህ ፕሮግራም ይህንን አንድ ሰው ከወሰደ በቃ እኔ በጣም ብዙ ነገር ተጠቅሟል ብዬ አስባለሁ። በጣም አሪፍ ሀሳቦች። ወደ ቀጣይ ሀሳብ እንለፍ። አብዱር፣ ቁርአን አላህ ስብሐነ ወተዓላ ሲያወርደው በተለያዩ አይነት ዘዬዎች በተለያዩ አይነት አቀራሮች ወርዷል። ይህም የሚያሳየን ከቁርአን አለም አቀፋዊነት ላይ የምናነሳቸው ሀሳቦች እንዳሉ ሆነው ኪራአቶች ሲባል ምን ማለት ነው ተመልካቾቻችን? ቂራአት ሪዋያ ሲባል ምን ማለት ነው? እስኪ አጥርተህ አስረዳት። መርሐባ ጠይብ አሁን ይሄ ሀሳብ እንደው ጥር ባለመልኩ ለማስረዳት የተወሰነ ቢከብድም፣ እንደው ግን ይሆናል በሚለው መልኩ ለማስረዳት ለሞክር። ነቢዩ ሰለላሁ አለይሂ ወሰለም የተላኩት የተለያየ የአረብኛ ሆኖ ግን የተለያየ ዘያ ያላቸው የተለያየ አጠቃቀም አረብኛን በተለያየ መልኩ የሚጠቀሙ ህዝቦች ላይ ነው ዳይሬክት መጀመሪያ የተላኩት ማለት ነው። ለአላማት ቢልአኩም መልእክቱ ሀሳቡ ማለት ነው ለምሳሌ አሁን ምናልባት ለተቅሪብ ነው ለማቀራረብ ነው፣ ዳይሬክት ይሄ ነው ለማለት አይደለም። የአዲስ አበባ አማርኛ እና የወልዲያ አማርኛ ለምሳሌ ብታየው አንዳንድ ቃላቶች ይለያያሉ፣ አንዳንድ ቃላቶች ከዛ በኋላ ደግሞ አወጣጡም ይለያያል። እነሱ ጋር ትንሽ የሚያወሩበት የራሱ የሆነ መንገድ አላቸው። አዲስ አበባ ደግሞ አይተው ከሆነ ቀጥ ያለ ነው። በቃ ያንን ራሱን ወስደህ ደግሞም የጎንደር አማርኛ ደግሞ አድርጋ ብትወስደው በተመሳሳይ መልኩ ይለያል ባየው ይሄ ሁሉም ብሔሮች ላይ ነው ያለው። ለምሳሌ ስልጥኛ ላይ ብትሄድ ስልጥኛ ላይ ለራሱ ቃላት ይለያያሉ። የሆነ የላይኛው ስልጤና የታችኛው ስልጤ የሆነ የማዕከለኛውና የምናምኑ ስልጤ ቃላቱን ላይ ይለያያሉ። ዘያቸው ይለያል አወጣጣቸው። ቁርኣንም ልክ በተመሳሳይ መልኩ አረቦች ላይ ይህንን ዘያቸውን በጠበቀ መልኩ ነበረ መጀመሪያ በሰባት አይነት አቀራር የወረደው ምክንያቱም ያኛውን እንዲህ በል በጣም የሚገርም ሸህ አብድረሺድ ሱፊ ኢንተርቪው አድርጋቸው ነበር ትልቁን አሊም የቁርኣኑ ሊቅ ማለት ነው እና ምን አሉኝ የሆነ ከክፍለ ሀገር የመጣ ሰው ነው አለይሁም ነው የሚለው አለይህም ነው እኛ ምን ቀረው አይደለ እሱ አለይሁም ነው የሚለው አለይህም ስለ አለይሁም አለይህም በጣም በቃ በሚገርም ሁኔታ አፉላሻ አይለው ያህንን ለማለት አፉ እራሱ ይከብደዋል እና ይህንን ነገር ከግምት ባስገባ መልኩ ቁርኣን አላህ ሱብሓነሁ ወተዓላ አዛኝ ነው ብለን ከእኛ ጋር ያለ ሪሌሽንሽፕ በዝነት መስመር ላይ ቆመ ነው እንጂ ማስገደድ ይችል ነበር። በተለያየ በሰባት አቀራር ወረደ ማለት ነው። አሁን ተመልካቾቻችን አቀራር ስንል ምን ማለት ነው የሚለው ኖር ፕራክቲካሊ ማሳየት እንችላለን። የተወሰኑ አቀራሮችን ከስሞቻቸው ለምሳሌ፣ አቀራር ስንል ኢማላ የሚባል ነገር አለ። ኢማላ ማለት በአ እና በኢ በሚለው ድምፅ መካከል ያለ ማለት ነው። በአረብኛ ኤ የሚል ድምፅ ማለት ነው። ኤ ለምሳሌ ሪዋየት ዱሪ ሳሌሳሌራትሪትራት ሐምዛን ለምሳሌ ብንመለከት ቤራዊ ይሄ ሁለቱም ዘጋቢዎች ማለት ነው ብንመለከት ከለፍና ከላድ ይባላሉ ዘጋቢዎቹ። ምክንያቱም እያንዳንዱ ሸህ ሁለት ሁለት ክሱ ቅርአቱን ሰምቶ ለህዝቡ ያስተላለፉ አካላት አሉለት። እያንዳንዱ ሸህ ዋና ዋና ተማሪዎች ማለት ብዙ ተማሪዎች አሉ። በቃ ጎበዝ የሚባሉ ተማሪዎች እነዚህ ናቸው። እንደዛ ብላችሁ እንድትረዱ። ለምሳሌ ዋዕለሙ አነማ ኒምቱም ምን ሸይ

ስለዚህ በዚህ መልኩ ነው የሚያነቡት ከአቦች መካከል። ማለት ይሄ አንደኛው ነው የሚባለው። ይሄ የቃላቶችን ነገሮችን የማንበቢያና የመነጋገሪያ ዘያቸው ነው። ለምሳሌ ሰክታ ይባላል በሀምዛ ላይ። አንደኛው ደግሞ ኢማላ ይባላል። ምናም ስን የነበረው ማለት ነው። ለምሳሌ ደግሞ ለምሳሌ ቅራት አቡ ጃዕፈር አልመድኒ ብንመለከት ከኛ ቅራት ጋር በጣም የሚቀራረበው ከሪዋይት ከቅራት ዓሲብ ጋር ማለት ነው ቢራዊይ ለምሳሌ እነሱ ደግሞ ከሚም ስኩን በኋላ አፎን ከሚም በኋላ ማ ይጨምራሉ ማ ያረጓት እና መድ ይጨምሩባታል ለምሳሌ

በዚህ አቀራር እየቀራ ሳይ አንድን ሰው ትክክል አይደለም ማለት አይችልም ማለት ነው። ትክክል ማለት አይችልም። ሁሉም ከነቢዩ ሶለላሁ ዐለይሂ ሰለም የተያያዙ የአቀራር ዘዎች ናቸው። ሞርሂ ሀሳብ ወደ ምን ወሰደ? የመሰለ የቁርአንን አለም አቀፋዊነት ከቁርአን መገለጫዎች መካከል አለ አደለ? ለሰው ልጆች በሙሉ የወረደ መሆኑ አንደኛ፣ ለሁሉም ክፍለ ዘመናት ለሁሉም ዘመናት የወረደ መሆኑ ሶስተኛ ደግሞ ለሁሉም የእድሜ ክፍሎች የወረደ መሆኑ፣ ለሁሉም ሰራተኞች፣ ለቁርአን ሰዎችም፣ ለሐኪሙም ለሁሉም ሰው የወረደ መሆኑ። እነሀ ከረሱል ሰለላሁ ዓለይሂ ወሰለም ጊዜ በነበሩት አቀራረቦች ሁሉንም ትሪት አድርጎ ሁሉንም ላለማስቸገር አላህ ማ ዩሪዱላሁ ሌጃለ አለይኩም ሚን ሐረጅ አደለ አላህ እናንተን ማስቸገር አይፈልግም። የከለከላችሁ ነገር፣ ያዘዛችሁ ነገር ላይ ለእናንተ የሚጠቅም ስለሆነ ነው። እናንተ አሁን ባላችሁ አረዳድ፣ ያረዳድ ጥበትና ስፋት፣ መረዳትና አለመረዳት በሚለው ወስዳችሁት ነው እንጂ አላህ እናንተ ማስቸገር ፈልጎ አይደለም። የሚለውን ሀሳብ ይበልጥ የሚያብራራ ይመስለኛል። ከዚሁ ጋር ሳንወጣ አብዱሬ ቁርአንን አሁን ባልነው መልኩ ከተረዳ ነው፣ ቅድም በተናገርነው መልኩ ከተረዳ ነው፣ እንዴት ነው ይህንን ቁርአን ለለውጥ ለህዳሴ፣ ለማህበረሰባዊ ማንሰራረት መጠቀም የምንችለው? አሁን ቁርአንን ወደ ቦታውን መልሰው፣ ወደ ሸልፉን መልሰው፣ ወደ ነበረበት ወደሚገባው መካናን መልሰው ካል ምን ማድረግ አለብን? እንዴትስ ማድረግ አለብን ብለ አስባለሁ

ማንም ኡዝር የለውም። ማንም አሁን ላይ እኔ ኮ አረብኛ ስለማልችል ነው እኔ ኮ አረብኛ ቢገባኝ ኮ እኔ ኮ በስራ ቢዚ ስለሆንኩ ነው እኔ ኮ በትምህርት ቢዚ ስለሆንኩ፣ በጣም በጣም መዓት ምክንያት ሊደረድር ይችላል አይደለ? ሰው እነዚህ ሁላ ነገሮች የክፊ በቃ ሆነ ይበቃለ ማለት አለበት። ምክንያቱም የመጀመሪያው ወደ ህዳሴ የሚደረግም ጉዞ ወደ ለውጥ የሚደረግም ጉዞ ከራስ ጋር ቆም ብሎ ይህ ጉዳይ ምንድን ነው ብሎ ከመመርመር ነው የሚጀምረው በቃ ጊዜ ሰጥቶ ይህ ጉዳይ ምንድን ነው የሚለው ምንድን ነው እያለኝ ያለው? ለዓለማት ነው የመጣው ይለውጣል ያነግሳል ከፍ ያደርጋል ምክንያቱም ከፍ ያሉ ሰዎችን አይተናል ይህንን ይዘው ይህንን ተረተው ይህንን ወደ ህይወታቸው አምጥተው ይህንን ሁላ ሰምተን ስናበቃ አሁን ላይ ለእኛ ጊዜ አያልሰራም ባዛ ጥንቆላ አልነበረ እራሱ ነው። ይሄን መገንዘብ የመጀመሪያው ነገር መቆም ነው። ለምን ሊተደበሩ ወል ተደኮሩ በቁርአን ለመገሰጽ እና ለቁርአንን ለማስተንተን ማለት ነው። ይህ የመጀመሪያው ጉዳይ ነው ብዬ አስባለሁ። እንደ ሊቆችና እንደ ለምሳሌ የሃይማኖት አባቶች፣ የሃይማኖት መሪዎች፣ ኡስታዞች፣ መሻይሆች፣ አሰላሳዮች ብቻ መልካም ነገር መልካምን ነገር ለማህበረሰቡ ማበረክት የሚፈልግ ማንኛውም ሌላኛው አካል ደግሞ ቁርአንን ሳይንቲፊካል በሆነ መልኩ ማጥናት ይፈልጋል። በጣም ጥልቅ የሆነ በጣም ርቅቅ ባለ መልኩ ማጥናት ምንድን ነው የሚለውን መመልከት ከመነካት ባለፈ ነው። ይ ደግሞ ማለት ስለ ህዳሴ ስናወራ ስለ ህዳሴ ቁርአን ምን ይላል? ስለ ብልጽግና ስናወራ እንዴት ነው? ስለ ብልጽግና ቁርአን ምን ይላል? ስለ አስተሳሰብ ልህቀት ስናወራ ቁርአን ምን ይላል? ስለ ሰው ክብር ስናነሳ ቁርአን ምን ይላል? ስለ ጊዜ አጠቃቀም ስናወራ ቁርአን ምን ይላል፣ ስለ እውቀት ቁርአን ምን ይላል፣ ስለ ተፈጥሮ ቁርአን ምን ይላል፣ ስለ አብሮ መኖር ቁርአን ምን ይላል፣ ስለ ሌሎች ህዝቦች ቁርአን ምን ይላል፣ ስለ ታሪክ ቁርአን ምን ይላል የሚሉትን ነገሮች አያ አያ አያ አያ አድርጎ ለምሳሌ ስለ እውቀት ላይ ስለ እውቀት ቁርአን ወደ 850 ምናምን ወይም 60 ምናምን አንቀጾች አሉት እንዳለ ሰብስቦ ምን ምን አንድ ፍሬ መስጠት አለባቸው? እያንዳንዱ እንደዚህ እንደዚህ ተደርጎ ቢጠና እና በዚህ መልኩ ቢጀመር፣ በዚህ መልኩ ቢታይ ለውጥ ይመጣል እንለወጥበታለን ብዬ አስባለሁ። ረመዛንም የለውጥ ወር መሆኑን እናረጋግጣለን ብዬ አስባለሁ። ኢንሻ አላህ አላህ ሱብሓነሁ ወተዓላ ቁርአንን ወደ እኛ ሲያወርደው ሊያሳካው የፈለገውን ዓላማ የእሱ አምባሳደሮች እንደመሆናችን ያንን ተቀብለን ለማሳካት መጣር እንዳለብን ኢንሻ አላህ ከዚህ ፕሮግራም ተመልካቾቻችንም ቅድም የሰጠናቸው አደራ አለ ቁርአንን ከማንበብ ይልቅ ቁርአንን ብዙ ጊዜ ከማክተም ይልቅ አንድ ጊዜ ራሱ ቢሆን በአማርኛ ተፍሲሩ ለማንበብ ምን አላህ ምን እያለን እንደሆነ ለመረዳት እንጣር፣ ለመለወጥ ቁርአን እንዲለውጠን በሩ እንክፈትለት፣ የሚሉ ሀሳቦችን አንስተናል። ወንድማችን ወንድሜ ዐብዱራህማን እጅግ አድርጌ ነው የማመሰግነህ ስለሰጠህን ጊዜ ስለሰጠህን እንቁ ሀሳቦች። አላህ ሱብሐነሁ ወተዓላ ይጨምርልህ። አላህ ሱብሐነሁ ወተዓላ በቁርአን ከፍ የምንል ሰዎች አድርገን ከሚጠቀሙ ሰዎች አድርገን። ተመልካቾቻችን እናንተም ከፕሮግራማችን እንደተጠቀማችሁ ተስፋ እናደርጋለን። እንሻላህ በሌሎች ክፍሎች እስከምንገናኝ ድረስ ዛሬ የሰጠናችሁን አደራዎች እንደምትከውኑ ተስፋ እያደረግን ከወዲሁ ለመሰናበት እንገደዳለን። በሌላ ክፍል እስከምንገናኝ፣ ወሰላሙ አለይኩም ወረመቱላ ወበረካቱ። ሰላ ረመቱላ በረካቱ